ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻነላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህርማዶ የተለያዩ ጥንቅሮችን የምታደምጡበት የዩቲዩብ ቻነላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳው ውድ ቤተሰቦቻችን። በዚህኛውም ጥንቅራችን በርከት ያሉ የዝውር መረጃዎችን እናነሳለን። የተጠናቀቁ ዝውሮች አሉ። በዛሬው ምለት ሲጠበቁ የነበሩትን እናነሳለን። ከዚ ውጪ ድርድር ላይ የነበሩ ዝውሮች ከምን ደረሱ የሚለውን በታላላቆቹ የአውሮፓ ክለቦች እንደዚሁ በስፋት የምናደርሳችሁ ነው የሚሆነው። ከዛ በተጨማሪ ውድ ቤተሰቦቻችን ባርሴሎና ተጫዋች አስፈርሟል። ሪያል ማድሪድ ከስምነት ደርሷል፣ ተጫዋች ኮንትራት ለማራዘም ከዚ ውጪ ከአውሮፓ ትልቅ ክለቦች የሚለያዩ ተጫዋቾችን በተመለከተ የአሜሪካ ሜጀር ሊግ ሶከር እና የሳውዲ ክለቦችን ክለቦችም በስፋት እንቅስቃሴ እያደረጉ ይገኛሉ። ይህንንም ጉዳይ ወደ እናንተ እናደርሳችኋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ በዛሬ ዕለት ያው መርሃ ገብሮች ይፋ ከተደረጉ በኋላ የተለያዩ መረጃዎች እየወጡ ይገኛሉ። በእርግጥ አርሰናልን ያበሳጨውም ፕሪሚየር ሊጉ በኦፊሻል ገጹ ያጋራው ምስል ነበረ። ከዚህ ጋር በተያዘ አንዳንድ ለየት ያሉ መረጃዎችን ለፕሪሚየር ሊግ እግር ኳስ አፍቃሪያን ይዘንላቸዋል እናደርሳቸዋለን። ከዛ ውጭ ግን በዝውውር መስኮቱ የነቃ ተሳትፎን እያደረጉ ይገኛሉ። ቢግ ሲክስ ቶትንሃምን እናነሳለን። 50 ሚሊየን በባውንድ አካባቢ ያቀርበዋለን አንድ ተጫዋች። ከዛ ውጭ ሲቲ ቤት በርከት ያሉ የዝውውር መረጃ የቡድን ዜናና

ዓመቱ ለሲቲ እንዴት ያለ ሆነለት የሚለውን በስፋት እናደርሳቸዋለን። ሰማያዊዎቹ ቼልሲዎች በዝውውር መስኮቱ የነቃ ተሳትፎ አሁንም ማድረጋቸውን ቀጥለዋል። ሁለት ተጫዋች ላይ ትኩረት አድርገው እየሰሩ ነው። ዛሬ ውይይት ስላደረጉት አንድ ተጫዋች እናነሳለን። ከዛ ውጭ ደግሞ ከበድ ያለ ፉክክር ቢጠብቃቸውም አንድንም ተጫዋች ለማምጣት ወደ ቡድኑ ጥረት እያደረጉ ነው። ቼልሲ ቤት ግን ዛሬ ከፕሪሚየር ሊጉ ጋር አያይዘን ወደ ቤተሰቦቻችን ለቼልሲ ደጋፊዎች ለየት ያለ ጥንቅር ይዘንላችኋል። እስከ ፕሮግራማችን ፍፃሜ ከቆያችሁ ቼልሲያን እንደዚሁ የምትከታተሉት ይሆናል። ሊቨርፑል በዝውውር መስኮቱ አሁንም የነቃ ተሳትፎን ያደርጋል። ቀጣይ የሜዳ ክፍሎች ይጠበቃሉ። የፋብሪዞ ሮማኖን ዘገባ እንነግራችኋለን። በዛው ልክ ክለቡን የሚለቁ ተጫዋቾችም ይጠበቃሉ። በእርግጥ የመጫወቻ ጊዜ እጥረት እንጂ ከሊቨርፑል መልቀቅ ፈልገው አደለም አብዛኞቹ እናነሳቸዋለን። ከዛ ውጪ በ ተጠናቀቀው የውድድር ዓመት ሊቨርፑል እና በአዲሱ ዓመት ሊቨርፑል ለየት ያለ መረጃም ዛሬ ለሊቨርፑል ደጋፊዎች እንደዚሁ በስፋት ስለያዝን ሊቨርፑላውያን ጠብቁን። አርሰናል ተተኪ ማፈላለግ ጀምሯል ከክለቡ ለሚለቁ ተጫዋቾች በእርግጥ በአርሰናል በኩል ዛሬ በርከት ያሉ መረጃዎች ያው የቤንጃሚን ሼሽኮን ጉዳይ በግል ደረጃ እንደጨረሱት እየዘገቡ ነው ከዚ ውጭ ግን አርሰናል ቤት የሚጠበቁ ዝውውሮች አሉ የቶማስ ፓርቲ ጉዳይ ተጨማሪ መረጃ አግኝተናል በአርሰናል የመሀል ሜዳ ክፍል ላይ እንዲመጣም ውይይት የተደረገበትንም ተጫዋች ተመልክቶ የምናነሳው ነገር አለ ያው መግቢያችን ላይ ዛሬ ፕሪሚየር ሊጉ ኦፊሻል ቀጣይ የአመት የፕሪሚየር ሊግ ጨዋታዎችን ይፋ ሲያደርግ የአርሰናል ደጋፊዎችን ያበሳጫን ድርጊት ነበር ፕሪሚየር ሊጉ ፊሻል ኦፊሻል በገጹ ሊያደረገው ግን ያደረጉበት ምክንያት አለ። ለአርሰናል ደጋፊዎች ለየት ያለ መረጃ ከዝውር መረጃችን ጎን ለጎን እናነሳለን። ዩናይትድ ሀያ አምስት ሚሊየን ዩሮም ከተጫዋቹ ሽያጭ እንደሚፈልግ ተናግሯል። ግን ደግሞ በዚህ ዝውውር ላይም የመፈጸሙ ነገር በጣም ዝቅተኛ ነው እያለ ነው ፋብሪዞ ሮማኖ ነው። ከዚ ውጪ ዩናይትድ ቤት ተጫዋቻቸውን ለመሸጥ የሚያደርጉት ጥረት አሁንም እንደቀጠለ ነው። ዩናይትድን መቀላቀል የሚፈልገው ተጫዋች ኦፕታ ዛሬ ለየት ያለ መረጃ ስለ ዩናይትድ ይዞ ወጥቷል። ዩናይትድ ቤት እነኚህን ብቻ አይደለም፣ ውድ ቤተሰቦቻችን ለየት ያሉ ጥንቅሮችን እንደዚሁ በዚህኛው ጥንቅራችን ይዘንላችሁ መተናል። ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳ። ማሳመስጫ ሳጥናችን ላይ ግን ክለቦቻችሁ በመጀመሪያ ሳምንት በሚያደርጉት ፍልሚያ ላይ ሀሳብ አስተያየት፣ ምልከታችሁን ብታጋሩን ደስ ይለናል። በተለይም የመጀመሪያ ሳምንት ጨዋታዎች ሁሉም ጨዋታዎች ይፋ ከተደረጉ በኋላ የመጀመሪያውን ሳምንት ግን እንዴት አገኛችሁት? አጋሩን። ካታላኑ ክለብ ባርሴሎና ስፔናዊን የስፓኞል ግብ ጠባቂ ዮዋን ጋርሻን በስድስት ዓመቱን ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። ባርሴሎና የፕሪሚየር ሊጉን ክለብ አርሰናልን በመምታት ነው ዮዋን ጋርሻን የግላቸው ያደረጉት። ባርሴሎና ለኢስፓኞል የግብ ጠባቂው ለማፍረሻ 25 ሚሊዮን ዩሮ በመክፈል ማስፈረማቸው ይፋ ተደርጓል። ባርሴሎና በቀጣይ የኒኮ ዊሊያምስንም ዝውውር ለመጠናቀቅ ስራ እየሰራ ነው። እንደውም በዛሬው ዕለት ስፖርቲንግ ዳይሬክተሩ ዴኮ ኒኮ ዊሊያምስ ጋር ውይይት ያደርጋሉ ተብሎ ይጠበቃል። መረጃውን በቀጣይ ስፖርት የመረጃ ክፍለ ጊዜ እናነሰዋለን ከምን እንዳደረሱት በነገራችን ላይም አሁንም ለባርሴሎና ግን ስጋቱ ማስፈረም አይደለም ማስመዝገብ ነው። የላሊጋው ፕሬዝዳንት ዣቬር ቴባስ ደግሞ ከሰሞኑ ባርሴሎና ተጫዋች ማስፈረም ይችላል፣ ለማስመዝገብ ግን አሁንም ሕጉን ማሟላት አለበት እያሉ ነበርም። ከገቢና ከውጭ ጋር በተያዘ ለማንኛውም ባርሴሎና ዛሬ በይፋ የስፓኞሎን ግብ ጠባቂ ሁዋን ጋርሻን በስድስት ዓመት ውል ማስፈረማቸውን ይፋ አድርገዋል። ሪያል ማድሪድ የግብ ጠባቂያቸው ቲቦት ኮርቷንም ኮንትራት እስከ 2028 ለማራዘም ከስምነት ደርሷል። የ33 ዓመቱ ቲቦት ኮርቷም የውሉን የሚያራዝመው እስከ 2028 እንደሆነና እስከ 36 ዓመቱም በዚሁ ክለብ እንደሚቀጥለ ተረጋግጧል። በእርግጥ ሲጠበቅ የነበረው ሂደት ነው። በባርሴሎና ቤት አሴንሲዮን ኮንትራት ለማራዘም ነበረ አስቀድሞ ሲሰሩ የነበረው ከዛ ሄኛውም ሲጠበቅ ነበረ ያው አራዝመውታለ ማለት ነው። ዣቪ አሎንሶ ስለ አዲሱ ፈራሚያቸው ፍራንኮ ማስታንቱኖ ሀሳቡን አጋርቷል። ፍራንኮ ማስታንቱኖ የአሁኑና የወደፊቱ ተጫዋች ብሎታል። መርካቶች በጉጉት ከሚጠብቁት ተጫዋች አንደኛው ነው። በእርግጥ በሪቨር ፕሌት የዓለም ክለቦች ዋንጫ ተሳትፎ ነበርም ዝቅተኛውን ሬቲንግ ነበር ያገኘው ግን በጨዋታው ወደ 6.9 አካባቢ፣ ግን በጣም አስደናቂ ታለንትድ የሆነ ተጫዋች ነው። ወደፊቱ ከዚህ በላይ ማደግ ይችላል፣ ግን አሁንም በጣም ማቹር ተጫዋች ነው ብለዋል። እንደውም አሰልጣኝ ዣቪ አሎንሶ ከሱ ጋር ባወራውበት ጊዜም የመ ፍላጎቱን እውቀቱን፣ ብዙ ነገሩን ተገንዝብ ያለውኝ ለእኛ በጣም አስፈላጊ ተጫዋች ነው። ለቡድናችንም ጠቃሚ እንደሚሆን እርግጠኛ ነኝ ብለዋል። በእሳቸው ቡድን ውስጥ አርዳ ጉለር እና እንደዚሁም ደግሞ ኤንድሪክ ቀጣይ ውድድር ዓመት በተጠናቀቀ ውድድር ዓመት በካርሎ አንቾሎቲ ዘመን ካገኙት ደቂቃ በላይ እንደሚያገኙም ዋስትና ሲሰጣቸው ነበረ። የአሜሪካ ሜጀር ሊግ ሶከር ክለብ ሴንሳንቲ ለቶማስ ሙለር የዝውር ጥያቄ ማቅረባቸውን ክለቡ ይፋ አድርጓል። ቶማስ ሙለር በዚህ ክረምት ከክለቦች ዓለም ዋንጫ በኋላ ከባየር ሙኒክ ጋር ይለያያል። ከ25 ዓመት በኋላ ነው የሚለያየው። ወደ 751 ጨዋታ 250 ግቦችን እስከዚህ ሰዓት ድረስ አስቆጥሮላቸዋል። የሲንሳንታ ክለብ ኃላፊ፣ በበኩላቸው ቶማስ ሙለር ክለባችን እንዲቀላቀል እንግዲህ ጥሩ ነገር አቅረበንለታል ሲሉ ተደምጧል። ሙለርን ማነጋገራቸው እና ሌሎች ጥያቄዎችንም እንዳቀረቡለት እንደተናገሩ የገለጹት ኃላፊው ይሁን እንጂ ተጫዋቹን ለማሳመን ገና ብዙ ስራዎች ይቀሩናል ብለዋል። እኛ ትልቅ ስቴዲየምና ድባብ እንዲሁም ጥሩ ነገር አቅርበናል። ክለቡ ከጀርመን ጋር ትልቅ ታሪክም አለው። ዋንጮችን ማሸነፍ እንችላለን ሲሉ ኃላፊው ተናግሯል። እንግዲህ ቶማስ ሙለር ይህን ከአሜሪካ ሜጀር ሊግ ሶከሩ ክለብ የቀረበለትን ጥያቄ በምን አይነት መንገድ ያጤነዋል የሚለው በቀጣ ይጠበቃል። በባየር ሙኒክ መቆየት ይፈልግ ነበረ። ክለቡ ነው ማቆየት ያልፈለገው። ለማንኛውም ከ25 ዓመት በኋላ ሙለር ሲለያይ ሶስት አማራጮች አሉት። በአውሮፓ ውስጥ መቆየት፣ ወደ ሳውዲ አረቢያ አሊያም ወደ አሜሪካ

ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ርዕሰ ጉዳዮችን እያጋራናችሁ እንገኛለን። ተወዳጁ የእንግሊሽ ፕሪሚየር ሊግ የተመለከቱ ተጨማሪ ስፖርታዊ ጥንቅሮችን እናጋራችሁ። በድጋሜ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቆዩን። በተለይም በፕሪሚየር ሊግ የመጀመሪያ ሳምንት ጨዋታም የክለቦቻችሁን እንዴት አገኛችሁት? ምልከታችሁን አጋሩን። ስፖርታዊ ጥንቅሮቻችን በፕሪሚየር ሊግ ይቀጥሉ። በማለዳው መረጃችን ቶትናም ሆትስፐርስ ሰነን በዚህ ዓመት ሲለቅ ግን በፕሪሲዝን ጨዋታ ሊለቀው እንደማይፈልግ ነግረናችሁ ነበር። ያው ከስቴዲየም ገቢ ጋር በተያዘ አሁን ታዲያ የሳውዲ አረቢያ ክለቦች አልሂላል፣ አልናስር፣ አልቃዳሽያ ለእኚህ ሶስት ክለቦች ተጫዋቹን ለማስፈረም ፍላጎት አላቸው ተብሏል። በአመት 34 ሚሊዮን ሮ የሚያስገኝለትን ደሞዝ እንዳቀረቡለት ነው እየተዘገበ የሚገኘው። በቀጣይ ተጫዋቹን ለማነጋገር እቅድ መያዛቸውን ቶክስፖርት አስነብበዋል። ተጫዋቹ ግን እስካሁን ግልጽ ያለ ውሳኔ አልወሰነም። ቀጣይ መዳረሻውን በተመለከተም የፖስቴ ኮጎል ስንበት ካበሳጫቸው የቶትናም ተጫዋቾች አንደኛው ነው። በእርግጥ እሱ የአስር ዓመት ቆይታው ቢያንሰ በዋንጫ ደምድሞታል። ቶትናም ውስጥ አንደኛው የሚነሳው ትልቅ ተጫዋቾች ዋንጫ የማንሳት ስጋት አለባቸው ወደዚህ ክለብ እንዳይመጡ የሚል ነበረ። ሳን ቢያንስ በአስር ዓመት ቆይታው ዋንጫውን ሲያነሳ ፖስቴ ኮጎል ዋነኛው ሰው ነበሩ። እሳቸው ተሰናበቱ። እሱ ደግሞ በዚህ ዓመት ክለቡን ይለቃል በ 2025 26 በተወዳጁ የእንግሊዝ ፕሪሚየር ሊግ በአዲሱ የውድድር ዓመት ቦክሲንግ ዴ ተብሎም በሚጠራበት ቀን ምንም የፕሪሚየር ሊግ ጨዋታ እንደማያደርጉ ይፋ ተደርጓል። በእርግጥ ታሪካዊ መጣጥ አለው። ያው የክሪስማስ ሰሞን ነው። የገና ስጦታ በማለት ነው ጨዋታዎቹን ለተመልካች የሚያቀርቡት። በዛን ወቅት ያው ሰዎች ለሚወዱት ሰው በቦክስ አድርገው ስጦታ ይሰጣሉ። ፕሪሚየር ሊጉ ደግሞ ጨዋታዎቹን ነበር ለህዝብ ስጦታ የምሰጠው በሚል ቦክሲንግ ዴይ ጨዋታ ይል ነበር። ከዚህ ዓመት ጀምሮ ወይም በሚቀጥለው የውድድር ዓመት በፕሪሚየር ሊጉ ጨዋታዎች ሲደረጉ የቦክሲንግ ዴይ ጨዋታዎች እንደማይኖሩ በዛሬ ዕለት ፕሪሚየር ሊጉ አሳውቀዋል። ሶስት ክለቦች ከእንግሊዝ ፕሪምየር ሊግ ወርደው ሶስት ክለቦች ማደጋቸው ይታወቃል። ሊድስ፣ በርንሌና ሰንደርላንድ ታዲያ እነኚህ ክለቦች ቀጣይ ጨዋታቸውን የሚያደርጉበት ቀንና ሰዓት ይፋ ተደርጓል። አዳጊዎቹ ክለቦች ሊድስ ዩናይትድ ከኤቨርተን መንደ ዩናይት ፉትቦል ሰኞ ምሽት የሚደረግ ጨዋታ ነው። ሌላኛው አዳጊ ክለብ በርንሌ ስፐርስን ቶትናም ሆትስፐር ስታዲየም ላይ ሄዶ ይገጥማል። የቅዳሜ ጨዋታ ነው። ሰንደርላንድ ስታዲየም ኦፍ ላይት በሜዳውና በደገፊት ዌስትሃም ዩናይትድን በመቅጠብ ይጀምራል። ስለዚህ አዳጊዎቹ ቢሮኖች በ ተመጣጣኝ ሁኔታ ጥሩ ቡድን የደረሳቸው ይመስላል። በእርግጥ የበርንሌ ትንሽ ከበድ ያለ ነው፣ ስፐርስን ነው የሚገጥመው። በተመጣጣኝ ግን ቢግ ሲክስ የሚባሉ ክለቦች ውስጥ በርንሌ ብቻ ነው ትልቅ ክለብ የሚገጥመው ማለት ነው። ሊድስ ዩናይትድ ኤቨርተንን፣ ሰንደርላንድ ከዌስትሃም በሚያደርጉት ጨዋታ ይጀምራሉ። ቶትንሃም መሐመድ ኩዱስን ለማስፈረም 50 ሚሊዮን ፓውንድ ለዌስትሃም ዩናይትድ አቀርበዋል። ዌስትሃም ከተጫዋቹ 85 ሚሊዮን ፓውንድ በላይ ነው የሚፈልገው፣ ስለዚህ ጥያቄ ውድቅ ይሆናል ተብሎ ይጠበቃል። እንደሚታወቀው በቶትንሃም ሆርስፐርስ በኩል ለማስፈረም ፍላጎት የነበራቸውም በማንቸስተር ዩናይትድ በጠብቅ የሚፈለገውን ብሪያን መቤሞን ነበረ። ነገር ግን ብሪያን መቤሞ ምርጫው ማንቸስተር ዩናይትድ መሆኑን ተከትሎ ከዚህ ዝውር መውጣታቸውን በማለዳው መረጃችን ነግረናችሁ ነበር። አሁን ወደ መሐመድ ኩዱስ አዙሯል። ነገር ግን ይህ ዝውውር የመፈጸሙ ነገር በጣም አዳጋሽ ነው። ምክንያቱም ለፕሪሚየር ሊግ ክለቦች 85 ሚሊየን ፓውንድ በላይ ስለጠየቁ ዌስትሃም ዩናይትዶች። ፉልሃም የፒኤስቪውን አጥቂ ሪካርዶ ፔፒን በዚህ ክረምት ለማስፈረም እንቅስቃሴ እያደረጉ እንደሆነ እንደዚሁ ፋብሪዞ ሮማኖ አስነብቧል። በፕሪሚየር ሊጉ በርካታ ክለቦች ራሳቸውን እያጠናከሩ ነው። ከአንደኛ እስከ መጨረሻኛ የሚወጡ ክለቦች በእንግሊዝ ፕሪሚየር ሊግ ነቃ ያለ ተሳትፎን በማድረግ ይታወቃሉ። በፉክክርም ደረጃ ፕሪሚየር ሊጉ እንዲወደድ የሚያደርገው ሁሉም ክለቦች ከሞላ ጎደል ራሳቸውን በደንብ ያጠናክራሉ። በእርግጥ አንደኛ የወጣውና የወረደውም ክለብ የሚያገኙት ገንዘብ ቀላል አይደለም። ውድ ቤተሰቦቻችን፣ ሊቨርፑል ብዙን ገንዘብ ያገኘው እሱ ነው፣ ግን ሳውዛምታንም ቀላል ገንዘብ ይዞ አይደለም የወረደውና፣ ባገኟቸው ገንዘቦች ራሳቸውን ያጠናክራሉ። የክራቨን ኮቴጁ ፉላህምም የፒኤስቪውን አጥቂ ሪካርዶ ፔፒን በዚህ ክረምት ለማስፈረም ፍላጎት ያለው ተብለዋል። ፖርቱጋላ አማካይ በርናንዶ ሲልቫ በዚህ ክረምት ማይሰር ሲቲን እንደማይለቅ አረጋግጧል። በእርግጥ አስቀድሞ አሰልጣኙ አምበል እንዳደረጉት ይታወቃል። በርናንዶ ሲልቫ በአመቱ መጨረሻ ማይሰር ሲቲን ከሚለቁ ተጫዋቾች መካከል አንዱ ሊሆን እንደሚችል ሲጠበቅ ነበር። ይሁን እንጂ በርናንዶ ሲልቫ በዚህ ዓመት ክለቡን አለቀ ማይሰርሲቲ ውስጥ ቆያለው ሲል በአንደበቱ ተናግሯል። በርናንዶ ሲልቫ በንግግሩ ወቅት ቀጣይ የውድድር ዓመት በማይሰርሲቲ የመጨረሻው ሊሆን እንደሚችል ግን ፍንጭ ሰጥቷል። የ30 ዓመቱ በርናንዶ ሲልቫ በክለቡ በቆየባቸው ስምንት የውድድር ዓመታት አራት መቶ ጨዋታዎችን እስከዚህ ሰዓት ድረስ አድርጓል። በጆሴፍ ፔፕ ጋርዲዮላ ደግሞ በተለይም እሳቸው ካይሎከርን ከቡድኑ ካሰናበቱ በኋላ ማለት ነው። የቡድኑ አንበል እንደነበረ ይታወቃል። ካሰናበቱ በኋላም በፖርቱጋላዊ ተጫዋች በርናንዶ ሲልቫ አማካኝነት ቀጣዩን የውድድር ዓመት በአንበልነት እንዲመሩ ሾመውታል። በርናንዶ ሲልቫ በአንበልነት መሾሙ በሚቀጥለው የውድድር ዓመት በክለቡ እንደሚቆይም ማረጋገጫ ሆኖ እንደነበረ የሚዘነጋ አይደለም። አሰልጣኝ ፔፕ ጋርዲዮላ ቡድኑ ማንቼስተር ሲቲ በሚቀጥለው ዓመት የመጀመሪያ ጨዋታው ከወልቭስ ጋር እንደሆነ ተረጋግጧል። ስለዚህ የመጀመሪያ ጨዋታውን ከወልቭስ ጋር ያደርጋል ከሜዳ ውጭ ሞሊኒክስ ላይ። ቀጥሎ ቶትናም ሆትስፐርስን በኢታድ ስቴዲየም፣ ሶስተኛ ሳምንት ጨዋታ ብራይተን ኤንድ ሆቭ አልቢዮንን ከሜዳ ውጭ ይገጥማል። አራተኛ ሳምንት ከዩናይትድ ጋር ኢታድ ላይ፣ አምስተኛ ሳምንት ከአርሰናል ጋር ኤምሬትስ ላይ፣ ከዛ ስድስተኛ ሳምንት በርንሌን ሜዳው ላይ ይገጥማልና፣ ስድስቱ ጨዋታዎች ውስጥ ቶትናም፣ አይሰር ዩናይትድ፣ አርሰናልን ሲቲ ይገጥማል። ሲቲ በመጀመሪያ ስድስት ጨዋታም ከቢግ ሲክስ ክለቦች ሶስቱን ያገኛል፤ ቶትናም፣ ዩናይትድ እና አርሰናልን። ከበድ ያለ ጅማሬ ይመስላል። በእርግጥ የትኛው ክለብ ከባድ ደረሰው የሚለውን እንመለስበታለን። ሲቲም ግን ቀላል የማይባል የመጀመሪያ ስድስት ሳምንት ነው የተደለደለበት። ሲቲ በእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታውን ደግሞ ከአስቶን ቪላው ጋር በሜዳውና በደጋፊ ፊት ኢቲሃድ ላይ የሚያደርግ ይሆናል። ስለዚህ ሲቲ ምናልባት ቀንቶት ሻምፒዮን የሚሆን ከሆነ የመጨረሻውን ጨዋታ በሜዳው ነው የሚያደርገው ማለት ነው። ቸልሲና ቦሩሲያ ዶርትመንድ ለጄምባይን ጌንትስ ዝውውር በአዲስ መልኩ ውይይት ማድረግ ጀምረዋል። ጌንት ቼልሲን ብቻ ነው የሚፈልገው፣ እናም ዶርትመንድም ውሳኔውን ያውቃል። አሁን በዶርትመንድ በኩል ተጫዋቹን ለመልቀቅ ክፍት ናቸው። ግን ከቼልሲ የሚፈልጉት ሰባ ሚሊየን ፓውንድ አካባቢ የዝውውር ሂሳብ አለም። እሱ ነው ትልቅ ልዩነት የፈጠረ። ውድ ቤተሰቦቻችን፣ በነገራችን ላይ በዚህ ዝውውር ላይም ተጫዋቹ የሰባት ዓመት ኮንትራትም ለቼልሲ ለመፈረም አስቀድሞ ከስምምነት ደርሶ ነበር። እንደውም ቼልሲ ለዓለም ክለቦች ዋንጫ ጭምር ይዘውት መሄድ ይፈልጉ ነበረ። በኋላም ላይ በሩሲያ ዶርትመንዶች ራሳቸው ይዘውት ሄደዋል። ለማንኛውም እዛው በአሜሪካ እየተሳተፉ በሚገኙበት በዓለም ክለቦች ዋንጫ ክለቦቹ ደግሞ አውሮፓ ላይ ድርድር እያደረጉ ይገኛሉ። ቼልሲዎች በዚህ ክረምት ለማስፈረም በእጩነት ከያዟቸው ኢላማዎች ውስጥ አንዱ የሆነው የብራይተኑ አጥቂ ጆ ፔድሮን ለማስፈረም ከኒካስል ዩናይትድ ጋር ፉክክሩን ተቀላቅለዋል። ቼልሲዎች ለብራዚል የኮኮብ ልዩ አድናቆት አላቸው። በእርግጥ ተጫዋቹም ከኒካስልና ከቼልሲ አንዳቸውን ይቀላቀላል ተብሎ ነው የሚታሰብ። ቼልሲ የመጀመሪያም ተጫዋቹን የማስፈረም ፍላጎትን በተመለከተ ከብራይተን ጋር ውይይት አድርገዋል። ኒካስል በዚህ ሳምንት ብራይተንን ስለ ተጫዋቹ መረጃ ጠይቋል። ፔድሮ በቀጣይ የውድድር ዓመት በየትኛው ክለብ ይሳተፋል የሚለውን ራሱ ከውሳኔ ይደርሳል ተብሎ ይጠበቃል። ቼልሲ ግን ምናልባትም ይፋ ጥያቄ የሚያቀርብ ከሆነ ቅድሚያውን ሊወስድ ይችላል ተብሎ ይጠበቃል። ቼልሲ የሊጉን የመጀመሪያ ጨዋታውን ከክሪስታል ፓላስ ጋር በስቴዲየሙ ስታንፎርድ ብሪጅ ላይ አድርጎ ነው ፕሪሚየር ሊጉን የሚጀምረው። ለየት ያለው መረጃ ያህርለም ግን እንመለሳለን እሱ ላይ ቸልሲ በቀጣይ ውድድር ዓመት በስታምፎርድ ብሪጅ ክሪስታል ፓላስን ከገጠመ በኋላም ቀጣይ ዌስትሃም ዩናይትድ ሁለተኛ ሳምንት፣ ሶስተኛ ሳምንት ፉልሃም፣ አራተኛ ሳምንት ብሬንትፎርድ ይገጥማል። የደርቢ ጨዋታ በስቷል ሰማዮቹ በሊጉ መጀመሪያ በተከታታይ አራት የለንደን ደርቢ ጨዋታ ነው የሚያደርጉት። በታሪኪ ለመጀመሪያ ጊዜ ነው አንድ ክለብ አራት ተከታታይ የደርቢ ጨዋታ ሲገጥመው። ፓላስ ቀጥሎ ዌስትሃም፣ ፉልሃም፣ ብሬንትፎርድ ቸልሲ ነገሩ ሁሉ በደርቢ ነው የሚጀምረው። የአሰልጣኝ የእንዞ ማሬስካ ቡድን የሊጉን ሻምፒዮን ሊቨርፑልን ጥቅምት ወር ላይ ሲያገኝ የቀድሞ ክለባቸውን ማንችስተር ሲቲን ጥር ላይ የሚፋለሙ ይሆናል። ለየት ያለው ዜና ግን ይህ የደርቢ ጨዋታ ብቻ አይደለም፣ ውድ ቤተሰቦቻችን፣ ሌሎቹም አሉ፣ እንመልከታቸው። ቸልሲ በፕሪሚየር ሊጉ የመጨረሻ ጨዋታውን የሚያደርገው ከአዳጊው ሰንደርላንድ ጋር ነው ውድ ቤተሰቦቻችን። ቸልሲ ለመጨረሻ ጊዜ ሰንደርላንድን በገጠመባቸው ሁለት የመጨረሻ ጨዋታዎች ሁለቱንም ተወዳጁን የእንግሊዝ ፕሪሚየር ሊግ ዋንጫ አሳክቷል። 2014/15 የውድድር ዓመት ቼልሲ የፕሪሚየር ሊጉ ሻምፒዮን ሲሆን የመጨረሻ ጨዋታው ሰንደርላንድን ነበር የገጠመው። ይቀጥላል። 2016/17 ቼልሲ የፕሪሚየር ሊግ ሻምፒዮን ሲሆን የመጨረሻ የገጠመው ቡድን ሰንደርላንድ ነው። ዘንድሮስ ቼልሲ ይህን ግጥም ጥም ያስቀጥላል ወይ? ምክንያቱም የመጨረሻ ጨዋታው ዘንድሮም ከሰንደርላንድ ጋር ነው ይሳካለት የሆነ ወይ? ግጥምጥሞሹ ለየት ያለ ነው። ሲጀመር በለንደን ደርቢ ይጀምራል። ሲጨርስ ደግሞ ሁለት ጊዜም ገጥሞት ፍጻሜ ላይ ሻምፒዮን የሆነባቸውን ዓመታት ይደግም ይመስል ሰንደርላንድን ይገጥማል። በእርግጥ ከሰንደርላንድ በፊት ውድ ቤተሰቦቻችን ስድስቱ ጨዋታ ከባድ ናቸው፤ ሲቲ፣ ዩናይትድ፣ ብራይተን፣ ኖቲንግሃም፣ ሊቨርፑል፣ ቶተንሃምን ይገጥማል። የመጨረሻ ሰባት ጨዋታ ለቼልሲ በጣም ፈታኝ ናቸው። ቸልሲስ አመቱን እንዴት ጀምሮ እንዴት ይጨርሳል? ደጋፊዎች መልከታችሁን አገሩን ሊቨርፑል በገቢያው ላይ ተከላካይ እየተመለከቱ ነው ብሏል። ፋብሪዚዮ ሮማኖ ነው በተጠናቀቀው የአስር ቀን የዝውውር መስኮት ላይ ነቃ ያለ ተሳትፎን ካደረጉ በኋላ በሁለተኛው በተከፈተውም እና በዋናኛው የዝውውር መስኮት ላይ ደግሞ አሁንም እንቅስቃሴ እያደረገ ይገኛል። ሊቨርፑል አስቀድሞ እንግዲህ ለትሬንት አሌክሳንደር አርኖልድ ጀረሚ ፍሪምፖንግ ግን አይመጣም። የፊታችን አርብ ደግሞ የፍለረን ቨርዥን የሕክምና ምርመራ ያደርጋል። ቀጣይ ሳምንት ሜሎስ ኬርኪዝን ያስፈርማል። ከዛ የመሀል ተከላካይ ለማምጣት ጥረት ያደርጋል። የመሀል ተከላካይ ለማምጣት የተገደደበት ምክንያት የዣረል ኳንሳ ቆይታ በሊቨርፑል ቤት አሁንም እርግጥ አለመሆኑን ተከትሎ ነው። ኮስታስ ሲሚካስ በሚያገኘው የጨዋታ ጊዜ ደግሞ ደስተኛ አይደለም ተብሏል። ብዙ የመጫወቻ ደቂቃ ማግኘት ፈታኝ ሊሆን ይችላል። እኔ ግን እዚህ በሁሉም ውድድሮች የምጫወተው 2729 ጨዋታዎች በሌላ ቡድን እና በሌላ ሊግ ከምጫወተው አርባ ጨዋታ በላይ ናቸው። ለእግር ኳስ ጨዋታ ትክክለኛው ክለብ ውስጥ እገኛለው ሲለ ተደምጧል። እነ ዠረል ኳንሳም ክለቡን በመጫወቻ ደቂቃ ምክንያት ይለቃሉ ተብሎ ሲጠበቅ ከወዲህ ደግሞ እነ ቲሚካስ በክለብ ውስጥ የማገኘው የጨዋታ ጊዜ በቂ ነውና ክለቡን አለቅም፣ ክለቡ እኔን ለመሰናበት ፍላጎት እስከሌለው ድረስ በክለቡ ለመቀጠል ፍላጎት አለኝ ብሏል። ግን የኮስታ ቲሚካስ በሊቨርፑል የመቆየት ነገር በራሱም ቀጣይ እርግጥ አይደለም። ምናልባት ሊቨርፑል በቀጣይ በሚያስፈርማቸው ተጫዎች ላይ የተመረኮዘ ቆይታ ሊኖረው ይችላል ተብሎ ይታሰባል። በተጠናቀቀውና ሊቨርፑል ሻምፒዮን በሆነበት ዓመት ቨርጅል ቫንዳይክ 55 ቅብብሎችን ከተቃራኒ ቡድን አቋርጦ ኳስን ቀምቷል ወይ አስጥሏል ወይ ኳሱ እንዲቋረጥ አድርጓል። ይህ በተጠናቀቀ የውድድር ዓመት ብዙ ቅብብሎችን ያቋረጠ የመሀል ተከላካይ ያደርገዋል። አንድም የሚስተካከለው የለም። ከወዲ ደግሞ እንደ ሊቨርፑሉ የፊት መስመር አጥቂ ሳላ ያለፉት አስራ ሁለት የውድድር ዘመና ባረጋቸው የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ላይ ምንም ሽንፈት ቡድኑ እንዳያስተናገድ ከማድረግን በላይም በግብ ማስቆጠር ሂደት ላይ በብዛት ተሳትፎባቸዋል። በነገራችን ላይ ሊቨርፑል ባለፉት 12 የውድድር ዘመና ባረጋቸው የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ምንም ሽንፈት የሚባል ነገር አልቀመሰም። ዘጠኝ ሲያሸንፍ በሶስታቸው ወጥቷል። ይህም በሊጉ የመክፈቻ ጨዋታ ለብዙ ጊዜ ያልተሸነፈ ቡድን እያደርገዋል። እንደዚህ አይነት ጨዋታ ደግሞ በቀጣይ ሲያደርግ የቡድኑን ወሳኝ ተጫዋች ሪያን ግራቨንበርችን በመክፈቻው ጨዋታ አያገኝም። ሪያን ግራቨንበርች በተጠናቀቀ ውድድር ዘመን 38ኛ ሳምንት ላይ ከክሪስታል ፓላስ ጋር በነበረው ጨዋታ በተመለከተው ቀይ ካርድ ምክንያት 2526 የውድድር ዘመን ከበርንመውዝ ጋር ሊቨርፑል የመክፈቻውን ጨዋታ ሲያደርግ አይገኝም። ለኮሚሽልድ የፍጻሜ ጨዋታ ግን ብቁ ነው። ተጫዋቹ ግን የፕሪሚየር ሊግ የመክፈቻው ጨዋታ ያመልጠዋል። የፕሪሚየር ሊጉ ሻምፒዮን ሊቨርፑል እንግዲህ በ የሚቀጥለው የውድድር ዓመት የመክፈቻ ጨዋታውን የሚያደርገው ከበርንመውዝ ጋር ነው። በመክፈቻው መርሃ ግብር ሜሎስ ኬርኪዝን ዝውውሩን የሚያጠናከ ከሆነ የቀድሞ ክለቡን በተቃራኒው የሚፋለም ይሆናል። ሊቨርፑል የፕሪሚየር ሊጉን የመክፈቻም ጨዋታ የሚያደርገው ክለብ ነው። ሊቨርፑል የመክፈቻ ጨዋታውን ዕለተ አርብ ከበርንመውዝ ጋር ያደርጋል። ሊቨርፑል በርንመውዝን ከገጠመ በኋላም በሁለተኛ ሳምንት ኒካስል ዩናይትድ፣ ሶስተኛ ሳምንት አርሰናል፣ አራተኛ ሳምንት በርንሌ፣ አምስተኛ ሳምንት መርሲሳይድ ደርቢ ኤቨርተንን የሚያስተናግድ ይሆናል። ቀላል የሚባል ጨዋታ አይደለም፣ በአንጻራዊነት እናየዋለን። ይህንንም ጨዋታ ግን በሊቨርፑል በኩል በአንጻራዊነት ካየን ከቢግ ሲክስ ክለቦች በመጀመሪያዎቹ አምስት ጨዋታ የሚያገኘው አርሰናልን ብቻ ነው። ግን ኤቨርተን ለሊቨርፑል ማለት በየትኛውም አጋጣሚ ፈታኙ ቡድን እንደሆነ ይታወቃል። ለማንኛውም ሊቨርፑልውያን የአመቱን መጀመሪያ ሲዝን አምስት ጨዋታዎች እንዴት አገኛችሁ? መልካታችሁን አጋሩን አርሰናል ከቶማስ ፓርቴ ጋር ቆይተው እርግጥ እንዳልሆነና ክለቡን እንደሚለቅ ነግረናችሁ ነበረ። በርካታ ምንጮች ሜን እያረጋገጡን እስከንሻ ድረስ አርሰናል ኦፊሻል አላሳወቀውም። አርሰናል ለቶማስ ፓርቴ ግን ምትክ የሴቪያውን አማካኝ ሉሺያን ኡግማን ማነጋገር ጀምሯል። ሴቪያ ባለበት የገንዘብ ችግር ምክንያት እስከ ሚሊየን ፓውንድ የ23 ዓመቱን ፈረንሳይ አማካኝ ለመሸጥ ፈቃደኛ ናቸው ተብሏል። ኡግማን እና ሳሊባ ወኪላቸው አንድ ሰው ነው። ሳሊባ ደግሞ ከአርሰናል ጋር ያለው ቀረቤታ ይታወቃል ይታወቃለ በቡድን ውስጥ ለመቆየት ምክንያቱም የሪያል ማድሪድን ጥያቄ ውድቅ አድርጎ በአርሰናል ይቆያል ተብሎ ነው የሚጠበቀው። እና ወኪሉ ጋር ጥሩ ግንኙነት አላቸው አርሰናሎች። ስለዚህ ይህንን የአማካይ ስፍራ ተጫዋች የማምጣት ፍላጎት አላቸው። በቀጣይ ውድድር ዓመት ሌላ የሚጠብቁት አማካይ ስፍራም ተጫዋች አለ ማርቲን ዙቤሜንዲ ኤስ ሚላንም በቶማስ ፓርቴ ዝውውር ጉዳይ ላይ ባለፈው ሳምንት ውይይት ማድረጋቸው ተረጋግጧል። ምንጮች እንደገለጹት የተጫዋቹ ደመወዝ ዝውውሩን ለጣሊያኑ ክለብ ግን አሁንም ውድ አድርጎታል የተባለው ቶማስ ፓርቴ እስካሁን ከአርሰናል ጋር ስምነት ያልደረሰውም በዚሁ ደመወዝ ጉዳይ እንደሆነ ይታወቃል። የቱርክ ክለቦች ግን የገንዘብ ችግር የለብንም እያሉ ነው። ቶማስ ፓርቴ ከመጣ ለአርሰናል ቅድሚያ ይሰጣል የተባለው ቶማስ ፓርቲ ክለቡን ሊለቅ ከጫፍ በደረሰበት በዚህ ሰዓት ላይ ማን ውሳኔውን ይቀለብሳል የሚለው ይጠበቃል። ፓርቴ ደሞዙን ይቀንሳል ወይንስ አርሰናል ደሞዙ ይጨምርለታል የሚለው ይጠበቃል። በቀጣይ ቀናት ከዚህ ዝውር ጋር በተያዘ አዲስ መረጃም ስናገኝ የምናጋራችሁ ሆናል። በተከታታይም ከፓርቲ ጋር በተያዘ እየወጡ ያሉ መረጃዎችን እያጋራናችሁም እንደሆነ ይታወቃል። መድፈኞቹ የሊጉን የመክፈቻ ጨዋታ ወደ ኦልድ ትራፎርድ በማቅናት ከማንቸስተር ዩናይትድ ጋር ያደርጋሉ። ታዲያ አርሰናልን ያበሳጫቸው አንድ የፕሪምየር ሊጉ ድርጊት ፕሪምየር ሊጉ በይፋ ይገጹ ላይ አርሰናል በመጀመሪያ ሳምንት ዩናይትድን ይገጥማል ብሎ ያስተዋወቀበት ምስል ዩናይትድ ስምንት ለሁለት ያሸነፈበትን የጨዋታ ምስል አያይዞ ነበር የለጠፈው። ጉዳዩ አርሰናልን አናዷል። ፕሪሚየር ሊጉ ያንን ያደረገበትን ምክንያትም ሲናገር አርሰናል ለመጨረሻ ጊዜ ዩናይትድን በኦገስት ወር በገጠመበት ጊዜ ዩናይትድ ስምንት ለሁለት አርሰናልን አሸንፎት ነበር። ያንን ከማስታወስ ጋር ኦገስትና አርሰናል ዩናይትድን ከማስታወስ ጋር ብቻ አያይዞ እንደለጠፈው ነው የተናገረው። የተጠናቀቀው ውድድር ዘመን ሁለተኛውን ያጠናቀቀው የማይክል አርቴታው ስብስብ ዩናይትድን በኦልትራፎርድ ካስተናገደ በኋላ በሁለተኛ ሳምንት ሊድስ፣ ሶስተኛ ሳምንት ሻምፒዮኑን ሊቨርፑል፣ አራተኛ ሳምንት ኖቲንግሃም ፎረስት፣ አምስተኛ ሳምንት ማይሰር ሲቲ፣ ስድስተኛ ሳምንት ኒካስል ዩናይትድን ይገጥማል። የመጀመሪያ ዙር የሰሜን ለንደን ደርቢ ጨዋታውን ከተቀናቃኙ ቶትናም ጋር ህዳር 13 2018 በእኛ አቆጣጠር ማለት ነው የሚያደርግ ይሆናል። የአርሰናል የመጀመሪያ ስድስት ጨዋታዎች እንዴት አገኛችሁ? ከቢግ ሲክስ ክለቦች ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲን በመጀመሪያ ስድስት ሳምንት ይገጥማል። ቀላል የሚባል ሳምንት አይደለም ለአርሰናልም። እንመለከተዋለን ነጻዴውን ግን የማን የከፋ ነው የሚለውን ማይሰር ዩናይትድ ከጄደን ሳንቾ ዝውውር 25 ሚሊዮን እንደሚፈልግ አረጋግጧል። ዛሬ ስካይ ስፖርት በፊት ገጹ ላይ በሰበሪ የወጣው ይወጣው መረጃ ናፖሊዎች ተጫዋቹን ለማስፈረም ስራዎች እየሰሩ መሆናቸውን ነው። በእርግጥ ይህ ተጫዋች ወደዛ ለማምራት ግን የግድ እንደ ስካይ ስፖርት ዘገባ ከሆነ የደሞዝ ቅነሳ ማድረግ ይጠበቅበታል። በተቃራኒው ደግሞ ጀደን ሳንቶን ወደ ሴሪኤው ክለብ ሊያመራ እንዳይችል ሊያደርግ የሚችል አንድ ሂደትም በናፖሊ ቤት እየተጠበቀ ነው። የጣሊያኑ ክለብ ናፖሊ ስዊዘርላንዳዊን የግራ መስመር አጥቂ ዳን ንዴን ከቦሎኛ ለማስፈረምም ስራዎችን መጀመራቸው ተረጋግጧል። ሁለቱም ዝውውር ላይ ያሉ ጀደን ሳንቶን እንደዚሁም የቦሎኛው የአጥቂ ስፍራ ተጫዋች ዳን ንዴ ናፖሊዎች ቻራመት ዓመቱን የፊት ሰር ተጫዋች ለማስፈረም ከቦሎኛም ጋር እንደዚሁ ንግግር ጀምረዋል። እንግሊዝ መስመር ተጫዋች አጥቂ ጄደን ሳንቾ በናፖሊ ዝርዝር ውስጥ አለ። ምናልባት የትኛውን ቅድሚያ ይሰጣሉ የሚለው ይጠበቃል። ግን ማንቸስተር ዩናይትድ 25 ሚሊዮን ይፈልጋሉ። እሱ ደግሞ ደሞዝ የመቀነስ ግዴታ ይጠበቅበታል። ሌላው ዩናይትድ ሊሸጠው ለገበያ ካቀረባቸው ተጫዋቾች ውስጥ ባይንደር ነው። ባይንደር በዩናይትድ መቆየት ይፈልጋል። ዩናይትድ እሱን ለመሸጥ እንቅስቃሴ እያደረገ ነው። ማንችስተር ዩናይትድ ቡድኑን ቁጥር ሁለት ግብ ጠባቂ አልታይ ባይንደር ለመሸጥ ለፈላጊ ክለቦች ጥያቄ በሚፈልጉ ክለቦች ካሉ ለመሸጥ ዝግጁ መሆኑን አሳውቋል። ግብ ጠባቂው አልታይ ባይንደር ለእንግሊዙ ሳውሳምተን እህት ክለብ እንዲሁ ለኒንስ የመሳሰሉ ፍላጎት ካለም ጥያቄ መቅረቡ ተረጋግጧል። በነገራችን ለውድ ቤተሰቦች ችን በማንቸስተር ዩናይትድ በኩል አዲስ ግብ ጠባቂ ማምጣት ይፈልጋሉ። በቀጣይም ግን አዲሱ ግብ ጠባቂ አሁን አልታይ ባይንደርን የሚተካ እንጂ አንድሬው ኦናናን ተክቶ የሚመጣ አይደለም እየተባለ ነው። ለማንኛውም የቱርክ የመገናኛ ብዙኃን በማንቸስተር ዩናይትድ ቤት ቱርካዊ ግብ ጠባቂ የመቆየቱ ነገር ያበቃለት ይመስላል ብለዋል። ሌላው የብራይተኑ የግራ መስመር ተመላላሽ ስቱፒና በማንቸስተር ዩናይትድ የመጫወት ህልም እንዳለው ተናግሯል። ማንቸስተር ዩናይትድ በእርግጥ እዚህ ዝውውር ላይ ምንም ያደረገው እንቅስቃሴ የለም፣ ግን ተጫዋቹም በማንቸስተር ዩናይትድ የመጫወት ፍላጎትና ህልም እንዳለው ተናግሯል። በቀጣይ ማንቸስተር ዩናይትድ በቦታው ላይ እንኳን እንደ ፓትሪክ ዶርጉ ያለ በጣም ጥራት ያለው ተጫዋች አለውና፣ በእርግጥ ሉክሾ ክለቡን ይለቃል ተብሎ ይታሰባል፣ ግን ደግሞ አዲስ ያመጡትም ተጫዋች አለ ዲያጎ ሊዮን ስለዚህ ይህን ተጫዋች ወደ ቡድኑ ለማምጣት እንቅስቃሴ ያደርጋል ተብሎ አይጠበቅም። ተጫዋቹ ግን ለዩናይትድ የመጫወት ህልም አለኝ ሲለ ተደምጧል። አርሰናል መደገፍ የጀመረ 20 ዓመት የሆነው ደጋፊ በሊጉ አርሰናል ዩናይትድን በሜዳው ኦልድ ትራፎርድ ሲያሸንፍ ለማየት 14 ዓመት ጠብቋል። በ14 ዓመት ውስጥ አንድ ጊዜ ብቻ ነው አርሰናል ዩናይትድን በሜዳው ማሸነፍ የቻለው። አርሰናል በሊጉ ዩናይትድን በሜዳው በ25 ዓመት ውስጥ ሁለት ጊዜ ብቻ ነው ማሸነፍ የቻለው። የሊጉ የመክፈቻ ጨዋታ ደግሞ አርሰናል ከዩናይትድ ነው። በነገራችን ላይ ማንቸስተር ዩናይትድ በፕሪምየር ሊጉ ታሪክ ለዘጠኝ ዓመታት በሜዳው ኦልትራፎርድ የመክፈቻ ጨዋታን ያደረገ የመጀመሪያው ክለብ ነው። ፕሪምየር ሊጉም ኦገስት ላይ አርሰናልን ሲገጥም ዩናይትድ ስምንት ለሁለት አሸንፏል ብሎ ነበር። ዛሬ ቀጥሎ ዩናይትድ ከኦልትራፎርድ ይወጣና ወደ ክራቨን ኮቴጅ አምርቶ ፉልሃመን ይገጥማል። ከዛ በርኔሊን፣ በሶስተኛ ሳምንት፣ አራተኛ ሳምንት ማንቹሪያነ ደርቢ ይጠበቃል። አምስተኛ ሳምንት ከቼልሲ ጋር፣ ስድስተኛ ሳምንት ደግሞ ከብሬንትፎርድ ጋር የሚያደረግ ይሆናል ማለት ነው። በፕሪሜር ሊጉ በኦገስት ሶስት ጨዋታ በሴፕቴምበር ደግሞ ሶስት ጨዋታዎች እንደዚሁ የሚደረጉ ይሆናል። ዩናይትድ የመክፈቻ ጨዋታው ከአርሰናል ጋር ኦልትራፎርድ ላይ ሆኗል ማለት ነው። ዩናይትድ ያንስ ክለባችሁ የመክፈቻውን ጨዋታ እንዴት አገኛችሁት? የመጀመሪያ ስድስት ጨዋታዎች ውስጥ እንዴት ያለ ነጥብ ሊገኝባቸው ይችላል? የግል መልከታችሁን አጋሩን። የእንግሊዝ ፕሪምየር ሊግ ክለቦች በመጀመሪያ አምስት ጨዋታቸው በአንጻራዊነት የማን ከባድ ነው በሚል እና የማን ቀላል ነው በሚል ኦፕታ ምልከታውን አጋርቷል። በዚህ ማንቸስተር ዩናይትድ የመጀመሪያ አምስት ጨዋቶች ከሁሉም የሊጉ ክለቦች በላይ ከባድ ብሏቸዋል። የማንቸስተር ዩናይትድን ጨዋታ አርሰናል፣ ፉልሃም፣ በርንሌ፣ ማንቸስተር ሲቲ እና ቼልሲን መግጠም 94 ነጥብ 6 በመቶ በጣም ከባዱ ጨዋታ ብሎታል። ቀጥሎ ከባድ አምስት ጨዋታ የሚያደርገው አርሰናል ብሎታል። ዩናይትድ ራሱን ከዛ በኋላ ሊድስ፣ ሊቨርፑል፣ ኖቲንግሃም ፎረስት፣ ማንችስተር ሲቲ ሌላ በጣም ፈታኙ ብሎታል። ሶስተኛ በጣም ፈታኝ ጨዋታ የገጠመው በርንመውዝ፣ አራተኛ ኤቨርተን፣ አምስተኛ ሊቨርፑል፣ ስድስተኛ ወልቭስ፣ ሰባተኛ ኒካስል እያለ ይቀጥላል። በመጨረሻ ደረጃ በጣም ዝቅተኛ አድርጎ የሰጠው ወይም ቀላል አምስት ሳምንት ይጀምራል ያለው አስቶን ቪላን ሆኖ ተቀምጧል ይህ የኦፕታም ክለቦቹ ካላቸው ወቅታዊ ብቃትና ከተቃራኒ ቡድኖች ወቅታዊ ብቃት አንጻር የመጀመሪያ አምስት ሳምንት ለማን ይቀላል ለማን ይከብዳል በሚል ይዞት የወጣው መረጃ ነው እናንተስ የመጀመሪያ ሳምንት ክለቦቻችሁ በሚያደርጉት ጨዋታ ወይም የመጀመሪያ አምስት ጨዋታ ምን እንጠብቅ ምልከታችሁን ያገሩን የአሁኑን ጥንቅር እዚህ ጋር ቋጨን መልካም ጊዜ